ሰላም፣ ጤና ይስጥልኝ። ይህ ጠቃሚ ጤና ነክ መረጃዎች የሚቀርቡበት ማማ ሄልዝ ኤዱ ዩቲዩብ ገጽ ነው። ኤፍሬም ነኝ የእናቶች ጽንስ ክትትልና አዋላጅ ባለሙያ ነኝ። ቻናሉን ሰብስክራይብ እና ኮመንት በማድረግ ቤተሰብ ይሁኑ። ወደ ዕለቱ ቪዲዮ በቀጥታ እንገባለን። ነብሰ ጡር እንደሆንሽ ተጠራጥረሻል? ዛሬ በማማ ሄልዝ ኤዱ ቪዲዮ የእርግዝና ቅድመ ምልክቶችን እንመለከታለን። እስከ ፍጻሜው ተከታተሉን። እርግዝና አስደሳችና ተለዋዋጭ ጉዞ ነው። በተለይም በእርግዝና የመጀመሪያ ወራት ውስጥ ብዙ ሴቶች የመጀመሪያዎቹን ምልክቶች ማስተዋል ሲጀምሩ የእርግዝና ዋና ምልክቶችን መረዳታቸው ይህንን ጊዜ በበለጠ ቀላልና ግንዛቤ ውስጥ ለማስገባት ይረዳቸዋል። በዚህ ቪዲዮ በመጀመሪያው የእርግዝና ወር ላይ በጣም የተለመዱ የእርግዝና ምልክቶችን እንዳስሳለን ተከታተሉ። የቅድመ የእርግዝና ምልክቶች የወር አበባ መቆም። የወራባ መቅረት ብዙውን ጊዜ የመጀመሪያው እርግዝና ምልክት ነው። የወራባ ዑደት መደበኛ ከሆነ እና መምጣት በነበረበት ጊዜ ከቀረ ነፍሰ ጡር መሆነሽን ጥሩ አመላካች ሊሆን ይችላል። ይህ የሆነው ሰውነት እርግዝናን የሚጠብቅ ሆርሞን ወይም ኤችሲጂ ማምረት ስለሚጀምር ነው። ይህ በእንዲህ እንዳለ የወራባ መቅረት በውጥረት ስር፣ በሰደደ ህመም በመድኃኒቶች ወዘተ ሊከሰትም እንደሚችል ማስተዋል ይገባል። ሁለተኛ፣ የማቅለሽለሽ እና የጠዋት መም ወይንም በእንግሊዝኛው አጠራር ሞርኒንግ ሲክነስ የሚባለው የማቅለሽለሽ ብዙውን ጊዜ የጠዋት መም ተብሎ የሚጠራው በቀን ውስጥ በማንኛውም ጊዜ ሊከሰት የሚችል እና በጣም የመጀመሪያ እርግዝና ምልክት ነው። ኤችሲጂ እና የእስትሮጂን የተሰኙ ሆርሞኖች መጨመር ይህንን የማቅለሽለሽ ስሜት ይፈጥራል። በመጀመሪያ እርግዝና ላይ ከኋለኞቹ ይልቅ በተደጋጋሚ ይከሰታል። ብዙውን ጊዜ የሚጀምረው የወር አበባ ካለፈ በኋላ ብዙም ሳይቆይ ሲሆን አልፎ አልፎ ከመጀመሪያዎቹ ሦስት ወራት በላይ ሊቆይ ይችላል። ክብደቱ ከእንቅልፍ ሲነቁ ከቀላል የማቅለሽለሽ ስሜት እስከ ሙሉ የምግብ ፍላጎት ማጣት አልፎ ተርፎም ማስታወክ ሊደርስ ይችላል። ይሁን እንጂ በአጠቃላይ በእናቲቱ ጤና ላይ ተጽዕኖ አያሳድርም። አራተኛው በመጀመሪያው ወር ውስጥ አካላዊ ለውጦች። ከእነዚህም ውስጥ የመጀመሪያው ጡት ላይ የሚስተዋሉ ለውጦች። በእርግዝና የመጀመሪያ ወር ውስጥ የሆርሞን ለውጦች ልስላሴ፣ እብጠት ወይም የጡት ህመም ሊያስከትሉ ይችላሉ። ኤሪዮላስ ወይንም የጡት ጫፎች አካባቢ እንዲሁም የመጨለም ወይንም የመጥራት ምልክት ሊስተዋልበት ይችላል። ሌላው የጡት ምቾት ማጣት፣ የመክበድ ስሜት እና የመውጋት ስሜት ከስድስተኛው እስከ ስምንተኛው ሳምንት መጀመሪያ ላይ በተለይም ለመጀመሪያ ጊዜ ያረግዙ እናቶች ላይ በብዛት ሊስተዋል ይችላል። ተደጋጋሚ ሽንት፣ ማህፀኑ መስፋፋት ሲጀምር ፊኛ ላይ ጫና ሊፈጥር ይችላል። ይህም ወደ መጸዳጃ ቤት አዘወትሮ ጉዞ እንዲደረግ ያስገድዳል። የኩላሊት የደም ፍሰት መጨመር ለዚህ ምልክት አስተዋጽኦ ሊያደርግ ይችላል። አምስተኛው የስሜታዊና ስነ ልቦናዊ ምልክቶች፣ የስሜት መለዋወጥ፣ በእርግዝና መጀመሪያ ክፍለ ጊዜ የሆርሞን ለውጦች የስሜት መለዋወጥ ሊያስከትል ይችላል። ከደስታ እስከ ጭንቀት ብዙ ጊዜ በፍጥነት በተከታታይ ከፍ ያሉ የስሜት መለዋወጥ የተለመደ ነው። ሌላው ለማሽተት ስሜታዊነት መጨመር ብዙ ሴቶች በእርግዝና የመጀመሪያዎቹ ሳምንታት ውስጥ ከፍተኛ የሆነ የማሽተት ስሜት ያሳያሉ። ይህ የስሜታዊነት መጨመር አንዳንድ ጊዜ ወደ ማቅለሽለሽ ወይም ወደ አንዳንድ ምግቦችን ወይም ሽታዎችን መጥላት ደረጃ ከፍ ሊል ይችላል። በአጠቃላይ እዚህ ጋር ማስተዋል ያለብሽ ከላይ የተጠቀሱት በአብዛኛው እርግዝና ጠቋሚ ምልክቶች ቢሆኑም እርግዝና መቶ ፐርሰንት ሊረጋገጥ የሚችለው የሽንት ወይም የደም ምርመራ በማድረግ እና ከፍ ሲልም የአልትራሳውንድ ምርመራ በማድረግ መሆኑን ማስተዋል አለብሽ። እርግዝና ምልክቶችን እንዴት ማስተዳደር ይቻላል? የመጀመሪያው አመጋገብና የፈሳሽ አጠቃቀም በእርግዝና የመጀመሪያ ወር ውስጥ የተመጣጠነ ምግብ መጠቀምና በቂ ፈሳሽ መውሰድ እጅግ አስፈላጊ ነው። ትንሽና ተደጋጋሚ የአመጋገብ ስርዓት መከተል የማቅለሽለሽ ስሜትን ለመቆጣጠርና የኃይል መጠን የተረጋጋ እንዲሆን ይረዳል። በፎሊክ አሲድ፣ በብረት እና በካልሲየም የበለጸጉ ምግቦችን ማካተት ለሕፃኑ ወይንም ለፅንሱ እድገት አስፈላጊ ነው። እረፍት አጭር እንቅልፍ መውሰድና እንደ ጥልቅ ትንፋሽ ወይም ቅድመ ወሊድ ዮጋ የመሳሰሉ የመዝናኛ ዘዴዎችን መለማመድ ድካምን ለማስታገስና ጭንቀትን ለመቀነስ ይረዳል። እንደ መራመድ ወይም መዋኘት ባሉ ቀላል የአካል ብቃት እንቅስቃሴዎች መሳተፍ የኃይል መጠንሽን ከፍ ለማድረግና እና ስሜትሽን ለማሻሻል ይረዳል። በእርግዝና ወቅት ማንኛውንም አዲስ የአካል ብቃት እንቅስቃሴ ከመጀመር በፊት ሁል ጊዜ የጤና እንክብካቤ አቅራቢውን ያማከሩ ለዛሬ ይዤላችሁ የመጣሁት ጤና ነክ ቪዲዮ ይሄው ነበር። በቀጣይ ሌላ ጠቃሚ ቪዲዮ ይዤላችሁ እስክመጣ በቸር ቆዩ።